እና በእኔ ላይ ነው እሩታን የሚያስረገዛት። እና ብዙ መረጃዎች አሉኝ። አቤት አቤት፣ አቤት! የሰማዩ ጌታ የምድሩ ባለቤት የአብረሽን ታሪክ ሻርልን ቤተሰብ ሌላኛይቱ ሴት ደግሞ መታለች። አያችኋት አያችኋት! ዳዋ በሚባል ዩቲዩብ ቻናል ላይ አንድ ልጅ ደግሞ መታለች አብርሽ ባለፈው ጊዜ እንደው ሌላም ብትመጣ እንዲልቶኝ ነው ወይ እያላት ነበር። ሩታ እና ቤተሰብ እየሳስበው እቺ ደግሞ ሌላኛ ይቱ ናት። አረወየው አረወየው ብታጅራ ሴቶች እና እናንተም እንደዚሁ ማለት ነው። እ አሁንም ያ ነፂ ጓደኛ ነኝ ትላለች እቺኛ ይቱ እና ሳትነግረኝ እሷ ጓደኛዋ ነበር። ከዛ ደግሞ እኔም ጓደኛው ነበር እና ይሄው ልጅ ይዣለሁ እያለች ሳቅና ለቅሷም ሊለይልን አልቻለም። ና መሳቅ ነው አመሌ እንሳቅ፣ ቤተሰብዬ መሳቅ ነው የሚሻለው። ለመሰላችሁ እነሱም እንደዚህ ፈታ ሲሉብን፣ እኛም ፈታ ማለት አለብን እና በቃ እና አብረሽ አሁን አሁን ራሳችሁ ላይ ማለት ነው የመጨረሻ እያላገጣችሁ የሰው ማላገጫም እየሆናችሁ ነው እግዚአብሔርን እንደ በቃ አብርሽ በቃ። የለም ቡታጅራ ውስጥ ከሱ ሌላ ወንድ ማለት ነው። ያም መቶ አስረገዘኝ፣ ያም ፍቅረኛ የነበረ ያም አብርሃም እኮ የድሮ አብርሃም ቢሆን ማለት ነው ገና ያኔ ያኔ የታስታውሳላችሁ አባባ ቤት የነበረ ጊዜ፣ እሱም አብርሃም ቢሆን ይሄኔ የምር ነው አንድ ሴት አታገኙም ነበር። አሁን ላይ በቃ ህይወት መጣ፣ ላይፍ መጣ፣ ሰውነት መጣ፣ ሁሉ ነገር መጣ፣ ሀብት መጣ፣ እውቅና መጣ፣ አሰፍስፎ መጡ። በየአቅጣጫው በየአቅጣጫው ንግድ ተጀመረ ማለት ነው። እና ይውላችሁ እቺ ደሞ አርግዣለሁ ከአብርሽ እያለች ነው። እንደምን ይሻለናል? በቃ በማህበር ተደራጁ እና ማለት ነው። ገናም ሌላም ትመጣለች እኮ እች ብቻ አትመስለኝም። እና አብርሽ ሪከርድ ሰብሯል እንግዲህ የኢትዮጵያው ፌመሱ የ የ ሴቶች አለቃ የቡታጅራው ፌመሱ የሴቶች አለቃ ቢባልለት ስም ምንም እናውጣለት ስም ጉድ እኮ ነው። እኔ ግን እናንተ ሴቶቹ እራሳችሁ እንደዚህ ሆናችሁ መመጡ የምር ነው የምላችሁ። ኦዲየንስ እራሱ ገርሞታል ማለት ነው። ቤተሰብ የላቸውም ወይስ ቤተሰብ አያይም ቪዲዮን የሚሉ ነበረ የገረማቸው እንደኔ ማለት ነው። ምንም እኮ አይመስላቸውም። እናንተ ከከሌ አርግዣለሁ፣ እከሌ እንዲህ የነበረ ከከሌ ጋር እንዲህ ነበርኩ እያሉ ይመጣሉ። አይን አፈጣው ወይኔ ወይኔ ወይኔ በላቸው ብሏል። እንደዚህ እስከ መሆን የምሬ ነው ምላችሁ። እንደኛ ይኸው መቶ ሁለት መቶ እይታ እኛ ነገር ጸለ ሰላም ያለው ነገር ያልተንጫጫ፣ ያልተደባለቀ፣ ያልተዋሸ፣ ያልተቀጠፈ ምንኛ ሐሳብ ይዘን እንመጣለን። ቢያንስ እኛ እናንተ እኮ በሐሰት በሬ ወለደ ብላችሁ ቪዲዮ መስራት ጀምራችኋል። ሁም አይነሱ እያላችሁ ማለት ነው። እና ልጅቷ ማለት ነው በጣም ሳቋን ተቆጣጥራ ነው እየሰራች ያለችው። ያስታውቅባታል። አብርሽ ያረገዘ ሁላ ብላለች፣ ተሳስታ ማለት ነው፣ የሆነ ሰዓት ላይ መሀል ላይ ኧረ፣ ቤተሰብ ወዴት እንሂድ ዘንድሮ? እንደው ምን ይሻለናል? አብረሽ እንደው ማለት ነው አፍ ሰው አፍ ላይ ስም ካልጠፋ ብለዋል። እንደው ስቅታው ራሱ አስቀምጠው መሄድልሽ ማለት ነው። እና ተደራጆ ሺ እናንተ እንደዚህ እርስ በርሳችሁ ተያይዛችሁ የምትመጡ ጓደኛ ማቾች እኔን ማስረገዘን እኔን የምትሉ ማለት ነው፣ ያው መጨረሻው አብረሽን ያው ዘብጥያ እናወርድላችኋለን። ግን ተደራጅታችሁ ነው ትንሽ ለኮሌክሽንነት እንዲመች ለኦርደር እንድትሆኑ አካሄዳችን እንዲመች የመጀመሪያው ማናት ሁለተኛይቱ ሶስተኛይቱ ቀጣይቱ እያለን እንድንለይ ተደራጅታችሁ ነው። ወይ ወይ ዘንድሮ ዘንድሮ ዘንድሮ በመጥፎ መልኩ ለመፈመስ መሞከር፣ አንድ ሰው በጥሩ ነገር ሊፈምስ የሚመጣ የለም። እስቲ ዩቲዩብ መንደሩ ሁሉም በሀሰት መረጃ፣ ሁሉም በማስመሰል ሁሉም የውሸት ድራማ በመስራት እነሩታ ብቻ ናቸው ያሉበት። አብዛኞቹ አይሽሉ። አሁን እቺ ልጅ ራሷ በቃ ታግላለች። ወንዶቹ ራሳቸው ብሰማቸው በሳቅሉ ፍርስ ምትብ ተምታቶባቸዋል። ያው ገና ፍሬሽ ስለሆኑ መሰለኝ አልገባቸውም ገና አካሄዱና፣ ሌላው ደግሞ ትላንትና ነቡቻ ቤት የተለቀቀው ቪዲዮ አይታችኋል? ፖሊሱም ማለት ነው በዚህ ምድር ላይ እንደዚህ አይነት ጢም ምን ያይቻል አላቅም። እና ፖሊስ ነው ብለው ያመጡት ልጅ ሪዙ፣ ጢሙ ከላይ እስከታች ድረስ አይታይም ማለት ነው አርገው ለጠፈውበት እንደው በሳቅ ነው የሚገድለው። ብቻ ልጁ በራሱ ማለት ነው ኪያ ራሱ መቆጣጠር አቅቶት ነበረ፣ በቃ ይዞር እያለው ላይ ስቅ ነበር። እና ምን ያህል ሙድ እንደሚይዙብን አያቸው ቤተሰብዬ። ባይ ዘ ዌይ ግን ማለት ነው እኛ ቪዲዮ የምንሰራውን ዩቲዩበሮችን ማለት ነው ምንም ማናቀን እንዳይመስላችሁ፣ አንዳንድ ኮሜንት የምታረጉልን ልጆች፣ በቃ እኛ እውነት መስሎን ሁሉ ነገር እንትን ምንል እንዳይመስላችሁ፣ እንደዛ አይደለም። ሀሳቡ እንደ እውነተኛ ሀሳብ ወስደ ነው ይሄ ነገር መሆን የለበትም ብለን ሀሳብ ሰጥተን ስንመጣ ለሌሎች እህቶች ወንድሞች ይጠቅማል። ሀሳቡ ገብቷቸዋል አይደል? በህይወት ውስጥ ይሄ ነገር ይከናወናል፣ ማንም ሰው ላይ የሚደርስ ነው። መሆን ግን የለበትም እያልን ነው ቪዲዮ የምንሰራው። ከዛም ተረዱን። እኛ የነሱ እውነተኛ ህይወትና ውሸተኛ ህይወት ባይለይም ግን እውነተኛ የሆነ ነገር አይደለም በአብዛኛው ይዞ የሚመጡት። ስለዚህ አንዳንዴም ከመልካም ሀሳብ ብቻ መልካም ሀሳብን ብቻ መውሰድ ይልመድብን። ለማንኛውም ሶስተኛይቱ፣ አራተኛ ይቱ መታለች እንጂ ጉድ እኮ ነው። አራተኛይቱ መታለች። አሁን ደግሞ አምስተኛ አምስተኛይቱን እንጠብቃለን። እሷ ደግሞ ምኖኝ የሆን ልጄን ተዋወቁት ብላ ትመጣለች። አምስተኛይቱ ይኸው ከአብርሽ ተወልዶ ያደገው ልጅ ይሄ ነው ብላ የምትመጣ ደግሞ አምስተኛ እንጠብቅ። ቤተሰብ ያስቃል። በጣም ሰላማችሁ ይብዛልኝ።